ነውያቴ፣ ስንት ነገር ተነጋግረን እንደዚ ትሆኛለሽ እንዴ? እማዬ እንዴት ነሽ? ወይ አለመታደል! ምን ሆነሻል? ሞይ ምን ሆነሻል? እንደ አንዷ አስቴር፣ እንግዲህ ሜላት ዕለት ጠይቃት መታሰሯን ስብታ ከመላሴ ጋራ፣ ሜላት ዕለት ጠይቃት ወደ ታሰረችበት ፖሊስ ጣቢያ ሄዳለች ማለት ነው። ሄዳም እንግዲህ ቸኮለች እሷን ለማየት ቆይ አትወጣም እንዴ ብሎ ብላ ተጠይቀዋለች እንዴ አያቴ አሁን አር እንዴ መጣ ነው ተረጋጊ እንጂ ትወጣለች ቆይ እዚህ እኮ ነው ያለችው ብሎ ምላሴም አስቴርን እያረጋጋታል እሷም እንግዲህ ትቆጣዋለች እባክን ተው እባክን እያለች ትለዋለች ሊቁኖስ ያንን የምትቀባባውን ነገር አንጥተህላታል ብላ ተጠይቀዋለች መናሴ ደግሞ ማለት ብሎ ይጠይቃታል። ምን ማለት አለ እንዴ? ምናልባት እኮ እዚህም እኮ እየተቀባች ይሆናል ብዬ ነው ብላ አስቴርም ትጠይቀዋለች። መናሴም ወይ አያቴ፣ እንደው የማየን ነገር አይጥምሽም አይደል? በማለት እሱም ይመልሰላታል። ይኸው እንደው መጣችልሽ ብሎ ይላታል። እሷ እንግዲህ እናቷን ሜላት አላየቻትም። መላሴ ላይ ነው አይኗ ቶሎ ብሎ ያረፈው። መላሴ ብላ ትጠረዋለች። መለስ ስትል እናቷ ከፊቷ ቆማለች። እንዴ ማዬ መጣሽ እንዴ ብላ ትላታለች። ወይ እድሜ ዘበኑ ብላ እናቷም የሜላት እናት ትገረማለች። ምን ነው አያቴ ሁሉን ነገር ተነጋግረን እንደዚህ ትወኛለሽ እንዴ ብሎ መላሴም ይቆጣታል። እማዬ እንዴት ነሽ ብላ ሜላትም ትጠይቃታለች አስቴርም በጣም ታዝናለች ወይ ያለመታደል በማለት ትመልስላታለች ሜላትም ምን ሆነሻል እማዬ ብላ ትጠይቃታለች ምን ሆነሻል ትይኛለሽ እንዴ አንዷ ልጄ እንደዚህ ሆና እያየው በማለት አስቴርም ለሜላት ትመልስላታለች ሜላትም እማዬ እኔ ኮ ምንም አልሆንኩም በማለት ለእናቷ ትመልስላታለች አስቴርም ከዚህ በላይ ምን ትሆኝ ብላ ትመልስላታለች። ትንሽ ጊዜ እኮ ነው ብላ ቤላትም ትላታለች። ቆይ ግን ትንሽ ጊዜ ትይኛለሽ እንዴ ብላ አስቴርም ትቆጣታለች። ሜላትም እማዬ እውነት እኮ መቼም ቢሆን ተደብቃ አትቀርም በማለት እናቷን ታረጋጋታለች። የባዮሽ ነገር እንደሆነ መቼም ጥሞኝ አያቅም ነበረ። ይኸው እሷም ጉድጓድ፣ አንቺም እስር ቤት በማለት አስቴር ሜላትን ትላታለች። ሜላትን እማዬ ብላ ትጮሁባታለች። ተይ ሜላት የዚች የልጅ ነገር ምንም ነገር አያምረኝም ብዬ ስያልኮሽ ብትሰሚ ሎሮ ይሄ ሁሉ ነገር አይመጣም ነበር፣ በማለት አስቴር ሜላትን ትላታለች። ሜላትም እማይ አሁን ወቃሽ ሙዋች ይወቀሳል በማለት ትመልስላታለች። ለነገሩ የባዩሽ ነገር አንቺ አያስችልሽም፣ በማለት አስቴርም ለሜላት ትላታለች። ሜላትም እኔ እንደሱ ማለቴ ኮ አይደለም አንዴ ከሆነ በኋላ እኮ ሞቱ መውቀሱ ምንም ትርጉም የለውም ብዬ ነው በማለት ሜላትም ለእናቷ ትነግራታለች አስቴርም እስኪ ተይኝ ለማንኛውም አንቺ ግን እንዴት ነሽ በማለት ሜላት አስቴርም ልጇን ትጠይቃታለች። ሜላትም እኔ ደህና ነኝ እናቴ በማለት ትመልስላታለች ደህናነኝ ነኝ ትይኛለሽ እንዴ እንደዚህ ተቋቁረሽ እያየውሽ በማለት ሜ አስቴርም ሜላትን ትላታለች ሙጭማዬ ደህና ነኝ፣ ምንም ነገር የጎደለብኝ ነገር የለም። በዛ ላይ ደግሞ እንዴት አይነት ጥሩ ጥሩ ጓደኞች አፍርቻለሁ መሰለሽ በማለት ሜላትም ለእናቷ ትነግራታለች። ሜላት አስቴርም እድሜ ልክ አብራሽ የኖረችው ሴት ገላሽ ስትሞት ደግሞ ሌላ ጓደኛ በማለት አስቴርም ለሜላት ትላታለች። ሜላትም እማዬ እባክሽን እሷን እንርሳት በማለት ትመልስላታለች። አስቴርም ለነገሩ እኔነ ይቀበጧ በማለት ለሜላት ትላታለች። ለመሆኑ ፖሊሶቹ ምን አሉሽ በማለት አስቴርም ሜላትን ትጠይቃታለች። ያው እንግዲህ ቀጣይ ቀጠሮን መጠበቅ ነዋ በማለት ሜላትም ለእናቷ ትመልስላታለች። ምላሴ እማዬ ግን እኔን ሰላም አልባልም እንዴ በማለት ምላሴም እናቱን ይጠይቃታል ሚለትም ውዬኔ ልጅ አያትህ እኮ በነገር ይዛኝ የረሳው እንዴት ነህ የኔ ልጅ በማለት ምላሴንም ሰላም ትለዋለች እሱም እግዚአብሔር ይመስገን እንዴት ነች ይኸው ምግብ አንጥቼልሻለሁ በማለት ያመጣው ምግብ ይሰጣታል ሜላትም ምግቡን ተቀብላ እናቷን ትጠይቃታለች። አስቴርም እንግዲህ በጣም ተናዳለች። ያው በተደጋጋሚ ስለ ባዩሽ ጓደኝነት ምንም ነገር የተዋጣላት ነገር የለም ነበረ። መጨረሻውን እንግዲህ ባዩሽም ወደ ሞት አለም ሄዳለች። ሜላትም እስር ቤት ታስራለች። መጨረሻችሁ እንደዚህ ሆነ እያለች እንግዲህ አስቴር ሜላትን እያለቻት ነው ማለት ነው። ሰላም፣ ሰላም ውድ የቻናሌ ቤተሰቦ ተከታታዮች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት ብዘዘት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሌም እንደምለው እንደተለመደው ይሄ ቪዲዮ ከተመቻችሁ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሆኑ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው ዛሬ ደግሞ ኖላዊ ድራማ በሚለው መጥቻለሁ። ይህንን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትትና እጠይቃለሁ። ሀኒ እንግዲህ ከኖላዊ ጋር ከአባቷ ጋር ምግብ እየበላች ይገኛል ማለት ነው። አባዬ በደንብ ብላ እንጂ እያለች ሀኒም አባቷን እየጋበዘችው ነው እየበላው አይደል፣ እንዲ ሀንዬ፣ ከዚህ በላይ እንዴት ልብላ? ብለው እሳቸውም ይመልሱላታል። ሀኒም ግን ሳይህ የጣፈጠ አይመስለኝም፣ ቆይ እንደውም ላጎርስ እያለች እንግዲህ ጥቅልላ እርግታ ታጎርሰዋለች። ኑራዊም እንግዲህ የሰራችው ምግብ እንደው እንደ ዛሬ ምግብ ጣፍጦኝ አያቅም በማለት ለሀኒ ይመልስላታል ማለት ነው። አይ አባዬ ምግቡ ሳይሆን ከኔ ጋራ መብላቱ ነው ያጣፈጠ ይመስለኛል በማለት ሀኒም ትመልስለታለች ማለት ነው። እንግዲህ እንደዚህ አይነት ምግብ በልቼ ከእንደዚህ አይነት ምግብ በልቼ አላውቅም እንደው ቆየሁኝ በማለት ኖላዊ ምግብ እያካብዷታል ማለት ነው። አይ ከኔ ጋራ የምግቡ አሰራር ሳይሆን ከኔ ጋራ መብላት ነው የናፈቀኝ በማለት ሀኒም ትለዋለች። አይ ሀኒ እንደዛ ነው ብለሽ ነው ብለው ኑላዊም ለሀኒ ይመልሱላታል። አይ አባዬ ይህንን አማላውቅብህ ነው እንዴ የሚመስልህ? በማለት ሀኒም ለኑላዊ ትመልስለታለች። ረተይ ሀኒዬ እረ እንደው ምንጉርነሽ በማለት ኑላዊም ለሀኒ ይመልሱላታል። አባዬ አታስብ ከዚህ በኋላ የትምትቼ አልሄድም በማለት ሀኒም ትነግረዋለች። ኑላዊም ወዴት ነው የማትጀው ብለው ይመልሱላታል። እንዴ ወዴት ነው የማትጂው ብሎ ጥያቄ አለ እንዴ? ብላ ሀኒም ለኑላዊ ትመልስለታለች። እና ካዲያ ምን ልበል ሀንዬ ግራ ገባኝ እኮ ብለው እሳቸውም ይመልሱላታል። ከዚህ በኋላ ካንተ ጋር ነው የምኖረው በማለት ሀኒም ትነግራቸዋለች። እጭ ሀንዬ ዳሞ እንደው እንደ ግመል ሽንት ወደ ኋላ መሄድ ትወጃለሽ በማለት ይመልሱላታል። ምንም ብትለኝ አባዬ አልሰማህም በማለት ሀኒም ትመልስላታለች። ቆይ ምን ሆነሻል ብለው እሳቸውም ይጠይቋታል። በተደጋጋሚ መወሰን አቅቶኝ እየመጣው ተመልሼ ሄጄ ነበር አሁን ግን ለመጨረሻ ጊዜ ወስኜ ነው የመጣሁት በማለት ሀኒም ትነግራቸዋለች። ቆይ ተነጋግረን የጨረስነውን ነገር ለምንድ ነው ወደ ኋላ የምታስቢው በማለት ኑላዊም ይጠይቋታል። አባዬ ቆይ ይህን ያህል እንደዚህ ያስቸገርከኝ ከአንተ ጋር መኖሬን አትወደውም እንዴ በማለት ሀኒም ትጠይቀዋለች። ኑላዊም ሀንዬ ለምን ቤተሰቦች ጋር እንድትኖሪ እያወቅሽ ለምን እንደዛ ትይኛለሽ በማለት እሳቸውም ይመልሱላታል። እኔ እኔ እኔ እነሲርን ከማይወዱ ሰዎች ጋር አብሮ መኖር አልወድም አልፈልግም በማለት ኑላዊም ሃኔም ለኑላዊ ትነግረዋለች። ኑላዊም እነ ሲረንዳ እነ ሲረንን ደሞ ቤተሰቦችሽ መሀል ምን አገባቸው ብለው እሳቸውም ይጠይቋታል። የኔ ቤተሰቦች እነ ሲረንን አይወዷቸውም። እኔ ደግሞ እነ ሲረንን ከማይወዷቸው ሰዎች ጋራ መኖር አልፈልግም በማለት ሐኒም ትመልሰላቸዋለች። ሃንዬ ቆይ ምን እያልሽ ነው? ብለው እሳቸውም ይጠይቋታል። አባዬ እኔ እኮ ከማንም በላይ ያገኘሁት ከማንም በፊት ያገኘሁት እነ አሲርን ነው። ከነ አሲር እና ከቤተሰቦችሽ ምረጪ ብባል እኔ አሲርን ነው የምበልጥ የምመርጠው፣ በማለት ሃኒም ለኑላዊ ተናግረዋለች። ሃኒዬ ቆይ ምን ሆነሻል ነው ወይስ ሰበብ እየፈለግሽ ነው? በማለት ኑላዊም ግራ ይጋቡና ይጠይቋታል። እኔ ሰበብ አይደለም አባዬ እኔ እህትና ወንድሞቼ እነ አሲርን አይፈልጓቸውም በማለት ሀኒም ለኑላዊ ተነግረዋለች። ቆይ ለምን ብለው እሳቸውም ይጠይቋታል። እሱን አላቁም። አንደኛ እኔ ካንተ ጋራ ነው መኖር የምፈልገው፣ ሁለተኛ ደግሞ በነ አሲር ምክንያት ከነሱ ጋራ ተጋጭቼ ነው የመጣሁት በማለት ተነግረዋለች። ኑላዊም ወይ ዘንድሮ እንደው ምን ይሻላል ብለው ይጨነቃሉ። ሀኒም ከዚህ እንዲሄድ አትግፋኝ፣ እኔ አሁን ከአንተ ጋራ መኖር ብቻ ነው የምፈልገው ብላ ሀኒ ኑላዊን ትጠይቀዋለች። ኑላዊም እንግዲህ ግራ ይጋባና እኔም ምን ገዶኝ እገፋሻለሁ፣ አንዬ፣ እልቁኑ ምግቡን ብይ በማለት ምግቡን እንድትበላ ያጎርሷታል። እንግዲህ እኔ በእሲርና በተምቹ ከመጣብኝ ሰው ጋራ አብሬ መኖር አልፈልግም። እህትና ወንድሞቼ እሲርንና ተምቹን አይወዷቸውም። እኔ ከቤተሰቦቼ በፊት ያገኘሁት እሲርን ነው እና በነሱ የመጣብኝ ሰው አልፈልግም ብላለች። እንግዲህ ሃኒ እንግዲህ በአሲርና በእነ ተምቹ ምክንያት ከነ ምላሴና ከነ ሰላም ተቀያይማ ወደ ነበረችው ወደ ኑላዊ ቤት ቤተሰቦቿ አባቷ ተመልሳለች ማለት ነው። እናም አሲር እና ተምቹ የአሲር እና የተምቹ አቀማመጥ አልገረማችሁ? ትከሻና ትከሻቸውን ጀርባና ጀርባቸውን ገጥመው ማለት ነው። እናም እንግዲህ ስለሚያጨሱት ሲጃራ ሁለቱም ተገራርመው ይጠያየቃሉ ማለት ነው። ግን እኛ አሁን ምንድን ነው እንዴት ምን እየሰራን ነው ምን ላይ ነው ያለ ነው ብሎ አሲር ተምቹን ይጠይቀዋል። እንዴት ብሎ ይጠይቀዋል። ይሄ ማጨሳችን እንዴት ነው? ሁለታችንም እኮ ተያያዝ ነው ብሎ ተምቹን ይጠይቀዋል። እና ካዲያ ይሄ ለኛ አዲስ ነው እንዴ ብሎ ተምቹም ለአሲር ይመልስለታል? ተምቹ ግን አስበኸዋል? ዞረን ዞረን እኮ ወደ ነበርንበት እየተመለስን ነው በማለት አሲርም ለተምቹ ይነግረዋል። ተምቹም ሀና ዓለም ክብ ናት ስትል ሰምቼ ነበረ። ምናልባት ተሽከርክራ አሽከርክራ ወደ ነበርንበት መልሳን ይሆን እንዴ በማለት ተምቹም ለአሲር ይነግረዋል። ግን ይሄ ሁሉ በህይወታችን ላይ እየተፈጠረ ያለው ስላፈቀረን ብቻ ነው ብሎ እሲር ተምቹን ይጠይቀዋል። ተምቹም አይ አይመስለኝም ብሎ ይመልስለታል። እና ካዲያ ምንድን ነው ብሎ እሲርም መልሶ ይጠይቀዋል። ማፍቀርማ እኮ ሁሉም ሰው ያፈቅራል ብሎ ተምቹም ይመልስለታል። እሲርም እና ካዲያ ይሄ የእኛ ምክንያት ምንድን ነው በማለት ደግሞ ተምቹን ይጠይቀዋል። ግራ ተጋብተዋል ማለት ነው። ወደ ነበሩበት ስለተመለሱ እንግዲህ አሲር ጥያቄ ለራሱ ጥያቄ ሆኖበታል ማለት ነው። እናም እንግዲህ እኔ ግን እንደሚገባኝ ከሆነ ግን ሰው ለሰው መሆናችንን ሰው ለመሆን መሞከራችን ብቻ ነው ለዚህ ያበቃን የሚመስለኝ ብሎ ተምቹም ለአሲር ይመልስለታል። አሲርም ለነገሩ ትክክል ነው ያለመደብንን ሰው ለመሆን ሞከርን በማለት አሲርም ለተምቹ ይመልስለታል። ለካ ሰው መሆን እንደዚህ ከባድ ነው እንዴ! በማለት አሲርም ይመልስለታል። ፋዮን ለማስደሰት መከራችንን አየን፣ ሀናንም ለማስደሰት የማንችለውን አደረግን። የመጨረሻችን ግን ምን ሆነ ብሎ ተምቹም ለእሴር ይጠይቀዋል። እሴርም ሀናም ቤተሰቦቿን አገኘች ብሎ ለተምቹ ይመልስለታል። ተምቹም ሃና ቤተሰቦቿን አገኘች ብቻ ሳይሆን እኛንም ላሽ አለችን ነው የሚባለው በማለት ተምቹም ለእሴር ይመልስለታል። እሴርም እኛም ከህመማችን ጋር እኸው እየታገልን አለን በማለት እሴርም ይመልስለታል። እኔ ግን የሚያሳዝኑኝ ፋየው ብቻ ናቸው፣ በማለት ተምቹም ለአሲር ይነግረዋል። አሲርም እንዴት ብሎ ይመልስለታል። ልጄ ብለው አሳድገው የደላውን ስታገኝ ቅንጥስ አለች፣ በማለት ተምቹም ለአሲር ይነግረዋል። አሲርም እኔ ስለ ነሱ አላወራውም ባባት እና በልጅ መሀል አትግባ፣ በማለት ተምቹ አሲርም ተምቹን ይቆጣዋል። ተምቹም አንተ መቼ ድሮስ የሀና ነገር መቼ ይሆንልሃል? በማለት ተምቹም ይመልስለታል። አሲርም ተምቹ ተሳስተሃል እያልኩኝ አይደለም ግን በቃ ስለ ራሳችን እናውራ፣ በማለት አሲርም ለተምቹ ይነግረዋል። ተምቹም ተምቹም ጆሮ እኔ ያሁንስ ሁሉ ነገር ስልችት ብሎኛል በማለት ተምቹም ለአሴር ይነግረዋል። አሴርም ቢሰለችንስ ምን ማድረግ እንችላለን በማለት ይመልስለታል። ሰው ለመሆን ሰው ለመሆን መሞከራችን ነው ለዚህ ሁሉ ያደረገን በማለት ተምቹም ለአሴር ይነግረዋል። ሰው አለመሆን ሰው አለመሆን ወይም ደግሞ ሰው አለመሆናችንን አምነን መቀበል ነው እያለ ተምቹም ለአሲር ይነግረዋል። አሲርም እንዴት አድርገን በማለት ይጠይቀዋል። በቻ በቃ ወደ ነበርንበት መመለስ፣ ራሳችንን ለመለወጥ የምናደርገውን ነገር ማቆም ነው ያለብን ብሎ ተምቹም ለአሲር ይነግረዋል። አሲርም ለነገሩ እውነትን ነው ጎርፌና ሱሴ ምን ሆኑ በማለት ይመልስለታል። ማለት ነው የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።